ነገሪ በስስት ስም ቃል ግቢልኝ። እንዴ ሄሉ፣ ዝም ብለሽ ቃል ግቢልኝ። እንዴ ቆይ፣ ይህን ያህል ሚስጥሩ ምን ቢሆን ነው? ቃልሽን እየጠበቅኩ ነው። በልጅ ስም አይና ቃል ግቢልኝ። እሺ፣ በቃ እሺ፣ በልጄ በስስት ስም ቃል ገባልሻለሁ። ናርድ፣ ከሁኔታሽ ተነስቼ ግን የገጠመሽ ጉዳይ በጣም ከባድ እንደሆነ ተረድቻለሁ። ንገሪኝ እስቲ፣ ምንድን ነው እንደዚህ በህይወትሽ እያስጨነቀሽ ያለው ነገር? አንቺ ምን ከሁኔታሽ ተነስቼ የገጠመሽ ችግር ከባድ እንደሆነ ተረድቻለሁ። ሉ ምንድነው በህይወትሽ እያስጨነቀሽ ያለው ነገር አንቺ ምን የካንሰር ታማሚ ነ ምን እንዴ ቆይ እየቀለሽ አይደለም አይደለም ከአንድ ወር በፊት ሆስፒታል ሄጄ ነበር እና ያልጠበቁትን ነገር ነው የነገረኝ ካንሰር ታማሚ ነሽ አራተኛ ደረጃ ደርሷል እንዴ ቆይ ደህና አልነበርሽም እንዴ አሁንም ሳይሽ ደግሞ ጤነኛ ነሽ። የሆነ ስህተት መኖር አለበት። እኔ ተጠራጥሬ ደጋግሜ ሆስፒታል ሄጄ ነበር፣ ግን ስመረመር ውጤቱ ያው ነው። በዚህ ምድር ላይ ቀረኝ ቢበዛ አንድ ዓመት ብቻ ነው ናርዲ። እንዴ ቆይ፣ ምን አይነት ነገር ነው እየነገርሽኝ ያለሽው? ምን ማለት ነው? ቆይ አንድ ዓመት ብቻ ነው ይቀረኝ ማለት? እኔ አሁንም እያመንኩሽ አይደለም ሄለ ስታስቢ፣ እንደዚህ ነገር ላይ ምቀልድ ይመስሻል? እውነታውን ነው እየነገርኩሽ ያለሁት። ቆይ ካንድ ወር በፊት ነው ያወቅኩት ነው ያልሽ። ከዛ በኋላ እንደ እንደሌላው ጊዜሽ ነበርሽ እኮ፣ ማለቴ ስትስቂ፣ ስትጫወቺ። በዛ ላይ ደግሞ የጊዲ የጊዲ እናት ልጅ ካሉልሽ ብሎ እያስጨነቁኝ ነበር። ስታያል ነበር እንዴ? ከጊዲ ጋር ለመለየት ምክንያት የብጆ ስለነበር ነው እንደዛ ያልኩሽ። በወቅቱም ለራሴ አላመንኩም ነበር። ሁሉንም ነገር መቀበል ስላቃቴ ነው ሳስመስል የነበረው። ናርዲ እኔ እኔ አሁን ሁሉም ነገር ህልም እየመሰለኝ ነው። ሄሎ

አይመስለኝም። እኔ ቤት እስከነበርኩ ሰዓት ድረስ አልመጣችም። እርግጠኛ ነህ? ሄዶ ሆቴል ምናምን መክሪታ አይመቻትም። የሆነ የተመቻቸ ቦታ እስክታገኝ አንድ ቦታ ነው የምትሆነው። ወይ ቤተሰቦቿ ጋር ሄዳ ይሆን እንዴ? እዛ ደውዬ ነበር። እዛ መጣም እና ደውለችና እስካሁን እንዳልገባች ነገሩኝ። እስካሁን ብትደርስ ነው ደውሬ ነገሬ ነበር። ደው ማኛቀል ግምት የምስተት ሆነ እኮ በፍቅረኛ እቅፍ ውስጥ ምትሆን ይችላለች። አረ መልካም ተመኝ። ምንድን ነው የምትለው ጌዲ? ተመለከታት ለ ሀያህ ያለችበትን ቦታ በል አሁኑኑ ባስቸኳይ ላክልኝ። ትክክለኛ አድራሻዋን ነው የምፈልገው፣ እንዳትሳሳት። አልጨረሽ አጨረሻለ እና እጃት ታዲያ የምትሰሪያለሽ። ሌላ የምትፈልጉት ነገር አለ? ስንፈልግ እኛ ራሳችን እንጠራሻለን። ልጅቷ ጋር ይችላትሁ ታውቂያለሽ። አንዳንድ ሰው አመል እየቆየ ነው የሚወጣው። ብታይ ምን አይነት የሪሱስ እንዳለባት። ዛሬም ብቻ እዚህ ልቆይና ወደ ቤተሰቦች እሄዳለሁ። እስካሁን ለእነሱ ምንም አልነገርሻቸው? ለአንቺ ብቻ ነው የነገርኩሽ። ናርዲ፣ በልጅሽ ምለሽልኛል። ይህ ነገር ከኔና አንቺ ውጭ በፍጹም መውጣት የለበትም። እስካሁን ለጌዲ እኮ ምን አይነት ምክንያት እንደነገርሽ እኮ አልነገርሽኝም። ውጭ የነበረው ፍቅረኛ በድንገት ስለመጣና አሁንም ድረስ ስለማፈቅረው ከእሱ ጋር መኖር እንደምፈልግ ነው የነገርኩት። ለጊዜው ከእሱ ለመራቅ የመጣልኝ ይህ ሀሳብ ብቻ ነው። ጌዲ በጣም ይጎዳል። ቆይ፣ ይህ ነገር ምንም መፍትሄ የለውም። ሁሉም ዶክተሮች አራተኛ ደረጃ ስለደረሰ ምንም ማድረግ እንደማይቻል ነው የነገሩት። የኔ ነገር ተስፋ የለውም። ናአርድጌ ቆይ እነሱ ማን ሆነ ነው የሰውን እድሜ የሚወስኑት? እነሱ ፈጣሪ ናቸው? እንዲ አትሞች ለጌዲ ሁሉንም ነገር ትነግሪውና እናቱም ስላለች የሆነ መላ አያጡም። ስለዚህ ቃልሽ ልታጥፊ ነው ማለት ነው? እንደዛም ማለት አይደለም። ጌዲ እኔን ረስቶ ሌላ ህይወት መጀመር አለበት። ሌላ ሴት ተዋውቆ ማፍቀር አለበት። ጉዳቱ ግን ምንም አልታየሽ ማረል እስካሁን እኔ በራሴ አይቼዋለሁ። ጌዲ በቀላሉ የሚሰበር ልብ ነው ያለው። እባክሽን ይሉ በድጋሚ ልቡ እንዲሰበር አታደርጊ። እስኪ ንገሪኝ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እቅዳችን እኮ እስከ ሰላሳ ዓመት ድረስ ነበር፣ ልጅ ወልደን የልጅ ልጅ አይተን። እቅዳችን እኮ ከሰላሳ ዓመትም በላይ ነበር ናርዲ፣ ምኞታችን እኮ ሩቅ ነበር። ድንገት ታይቼ በጣፋበት ሰው የሚሆን ይመስልሻል? ናርዲ፣ ጭንቀትሽ እኮ ይገባኛል። ይልቅ ጌዲ እኔን ረስቶ ሌላ ህይወት እንዲጀምር አንቺ ገፋፊ። በእናትሽ ምን ብዬ ነው መገፋፋው? ሄለን፣ እንዴ ሚስት ልክ ነች ውጭ ያለ ፍቅረኛዋ ስለመጣ አንተ እሷ ተዋትና ሌላ ፍቅረኛ ያዝ ብዬ ነው የምነግረው? እኔንም ጭምር ነው የሚጠላኝ እሱን ቀድሜ ስለነገርኩት። አንቺ ምንም መናገር አይጠበቅብሽም፣ ምናልባት አግኝቶ ከጠይቀሽ እኔም እስካሁን ምክንያቱን አላውቅም በው ግድ የለሽም ሄሉ። እናቱ በጣም አብታም ነች፣ ውጭ ድረስ ወስዳ ልታሳክምሽ ትችላለች። ለምንድን ነው እኔ የምልሽን? ግን ማሰሚው በቃ እኔ ነገር ታስፋ የለውም እያልኩሽ እኮ ነው። እና ከዚህ በኋላ እንዴት ልትኖሪ ነው? አንድ ክፍል ውስጥ ራስሽ ላይ ቆልፈሽ ስታለቅሽ ልትኖሪ ነው? ቀሪ ህይወትሽን እንዴት ልታደርጊ ነው? ሄሉ አሁንም ቢሆን ከጎንሽ ሰው ያስፈልግሻል። ፍቅር የሚሰጥሽ፣ የሚንከባከብሽ፣ ከጎንሽ የሚሆን ሰው ያስፈልግሻል። ጌዲ እንደ ጎዳው ታውቃለሁ። አንድ ቀን ለሱ ብዬ ይህን ነገር እንዳደረግኩ ሲያውቅ ይቅርታ ይቀበለኝ ይሆናል። ተዘጋ ነው በቃ፣ እንደ ቀል ተለያየ ማለት ነው። እስኪ ጌዲ ተረጋጋ፣ ቆይ ሌላ መፍትሄ እኮ አይጠፋ። ማለት በቃ ለበቃ ነገር ምንድን ነው መፍትሄ የምታበጀው? በቃ ትሄድ። እናቴ እንዳለችው መሄድ እኮ ነው፣ ፍለጋ ትሄድ። ወይኔ ጌዲ ሆነ። ቆይ ግን ለምንድን ውስጥ ይህን እምነት መግ አሁን ብቅ በላቃት ነው። ሄለን ያለችበት ቦታ ታውቋል? የት ያለችው? አንቺ ነው የምናወቅሽ አሁን በምናወቅሽ ምናምን የሚለውን ወሬ ተውና፣ ሄለን በዚህ ሰዓት እነ በረከት ቤት ነው ያለችው። ምን እውነቴን ነው ጌዲ? እኔ እዚህ እስክመጣ ድረስ አልነበረችም። ቆይ እዛ ምን ስራ ሄደች? እንደ ነጋገሯ ከሆነ እኮ የድሮ ፍቅረኛዋ ጋር ነበር የነበረባት አለ። እርግጠኛ ናችሁ? ናርዶስ ስለዚህ ጉዳይ ምንም አታውቀም ማለት? ስለዚህ ነገር ስት ይሄው ሄለን ፍቅር እንደነበራት ማለትሽ ነው? ኖ፣ ይሄ በፍጹም ሊሆን አይችልም። ናርዲ አይደብቀኝም። አትችልም። ረሳሽው እንዲናቴ ከኔ በፊት ቆና ዲኔ ነው የምታውቀኝ። አሁን ላይ ግን እኮ ከሷ ውጪ ምንም አይነት ምስጥረኛ ጓደኛ የላት። ወይዘሮ ሰናይት ናርዶስ በዚህ ጉዳይ ላይ የምታውቅ ቢሆን እኮ ለእኔ ነበር ቀድማ ምትነግረኝ። አይደል እንዴ? እኔ የምታውቅ አይመስለኝም። ሲጀመርኩ እኛም እርግጠኛ አይደለንም። በቂ ምክንያት ከሌላት ከባሏ ቤት አስፈርጥጦ ምን ወሰዳት ታዲያ? ለውሳኔ ከመቸኮል ይልቅ ያንን በቂ ምክንያት ብናጣራ ይሻላል። ናርዶስ እኔ ጋናት ብላ ለምን አልደወለች? መደበቁ ለምን አስፈለገ? የሆነ ነገርም አለ

በዚህ አይነት ብዙ ማላቃቸው አመሎች አሉብሽ ማለት ነው? ወይ እቺ ብቻ ናት ትዬ? እቺ ብቻ ናት። ክፍሏን በደንብ አጸዳድቼ አነጣጥፍ ጣጥፍ ያስተኛቻታለው። ሚስኪኒኒ ናት። መጀመሪያም ሳያት አንጀቴ ስፍስፍ ብሎላት ነበር። ትሰሚኛለሽ፣ ሳት ብሎሽ እንኳን ይሄን ነገር ለበረከት ብትነግሪ። ምንድነው? ለበረከት ማትነግረው እንትን ነው የትዬ? ጓደኛ ሄለን እኮ ምረት እዚህ መታለች ለካ፣ አንተ ማውቀበዋል ለማንኛውም ናርዶ ሳንዲላ ወራሽ ፈልጋለሁ። ነገ አይደርስም። አሁን ስለ ደከመኝ ማረፍ ነው የምፈልገው። ይሁልሽ። እነ ጌዲ በጣም ተረብሸዋል። ሆን ብለን ሄለን የደበቅናት እየመሰላቸው ነው። ይሄ ደግሞ ምን ማለት ነው? እኛ ለምን ብለን ነው ሄለን የምንደብቃት? እንደውም ማዘር፣ አንቺ ስለሌለም ብዙ ነገር እንደምታውቂ ነው የጠረጠረችው። ማ? እኔ እኔ ምን አውቃለሁ? አረ እኔ ምንም አላውቅም። ግድ የለም ሁሉም ነገር ፊትሽ ነግሮኛል ፊትሽ ነግሮኛል እንጂ ምህረት ነግራኛለች አላለሽ? ለምንድን ነው እንደዚህ ብታፈጭብኝ? ቆይ ምህረት ምን ሰምታል? አንተም እንደኔ በር ስር ተደብቃ ወሬ እንደምሰማውክ ማለት ነው፣ ናርዲ። ቆይ ከኔ የምደብቂው ነገር አለ እንዴ? እንዴ፣ ምን እደብቅ እችላለሁ? ሰዎቹ እኮ እዛ ተጨንቀው ነው ያሉት። የእሷንስ ጭንቀትን ማን ይረዳላት? ስለዚህ የሆነ የምታውቂው ነገር አለ ማለት ነው፣ ናርዲ። ምንም አላውቅም አልኩ እኮ። አሁን ስለ ደከሜ ልተኛበት። ማዘር ልክ ናት፣ ቢያንስ እዚህ መሆኗ። ስልክ ደውለን መናገር ነበረብን ጌዲ። እንዴት ነው? በጣም ተጨንቋል። ቆይ ግን እውነት ነው እንዴ? ምኑ? ቆይ ለምንድን ነው ምንም እንደማታውቂና ሄለም ምንም እንዳልነገርሽ የምታስመሲው? ምን ልትነግረኝ ትችላለች? ከጌዲ ሁሉም ነገር ትሰሙታላችሁ አይደል? እንዲ አለችው። አንተ ጌዲውን ጋር ደርሰ ስለመጣ ጉዳዩን ካንተልስመው እንጂ በጣም እየተቆጣሽ ከሆን፣ ናርዲ በፈጠረ በረከት፣ በቃ ተወኝ። እኔ ማረፍ ብቻ ነው የምፈልገው። ወይ እሺ፣ በቃ ተኝ። ለማንኛውም ሁሉን ነገር ጠዋት እናወራለን እሺ? አሁን ጌዲ ደወለ። ምንድን ምን ልለው ነው ደክማት አረፍ ብላለች በለው። በእናትህ እየደወለ እሷን እንዳያስጨንቃት። ጭራሽ ለእሷ ጥብቅና እየቆምሽላት ነው። በእርግጠኝነት አንቺና እሷ መሀል ትልቅ ነገርም አለ። አንቺ፣ እትዬ ግን ስንት አይነት ችግር ነው ያለብ የለችም ማናት የሌለችው እንግዲዋ ሄለን ክፍሏ ውስጥ የለችም ሻንጣዋም የለም እንዴ በዚህ በሌሊት የት ልትሄድ ትችላለች ነብታለች ኮትዬ በቃ ትናንትን ብቻ ነው እዚህ መቆየት የፈለገችው ማለት ነው ስለዚህ ዛሬ ትልቅ ስራ አላት ማለት እኮ ነው እንዴ ወዴት ነው እንዴ ተነስቼ ሂጅ ልፈልጋታ የት ብለሽ ነው የምትፈልጊያት ነው የፍቅረኛዋን ቤት ታውቂዋለሽ ምን እያልክ ነው ደግሞ ቆመሽ ባሬ ስሜ ያሉሽ እሺ ምን፣ ለማንኛውም ከመጣው ቁርስ ደርሷል። ይህን ነገር እንደሰማሽው አውቃለሁ፣ ግን ሄለን ከጌዲ መለየት የፈለገችው በወንድ የተነሳ ነው እኮ። ልክ ነኝ፣ ለአንቺም ነግራሽ አለች አደለ? ለማንኛውም ይህን ኮንቨርሴሽን ለሌላ ጊዜ እናቆየው? አሁን ቶሎ እሷን እፈልጋለች። እነዚህ ሰዎች ግን ምን አይነት ድብቆች ነው የጀመሩት ጌዲ ቆንጆ ቡና አፍልቼ የላለ። ይቅርብኝ፣ እኔ ምንም የበላት መምጣት ፍላጎት የለኝም። ምነው ልጄ ስለ ሄደን የሰማው ነገር አለ እንዴ? አሁን በረከት ደውሎ ገና ውጣት እንደ ወጣች ነገረኝ። ግምትቴ ልክ ነበረ። ምናልባት ፍቅረኛ ተብዬው አራቅ ያለ ቦታ ስለሆነ ይሆናል ነናርዶ ጋ ማደር የፈለገችው። አንዳንዴ አንቺ ልክ ነሽ ብያስብና ሄለን ሳስብ ደግሞ ይሄ ነገር በፍጹም ልክ ሊሆን አይችልም ብያስባለሁ። ምናልባትም ሚስትህን እኔም አንተም አናውቃትም ነበር ማለት ነው። እኔ ግን አውቃታለሁማ። ሄለን በፍጹም አንቺ እንደምታይ ዓይነት ሴት አለችም። እና ከአንተ መለየቱን ለምን ፈለገች? ያጎደልክባት ነገር የለም አደል? ራስ ጉዳት ይንምስፋ ነበር የሞላችልኝ። ስለዚህ ያለችው ምክንያት ካልያዛት በስተቀር ከአንተ ጋር የሚያሻሻት ምንም ምክንያት የላት። ወዴት ነው ይህንን ፈልጊ ማግኘት አለብኝማ። ትክኛው ትክሷን ማግኘት የምችለው ይልቅ መጃጃሉን ተውና አርፈ ፊርማ አንቀደች። እንዲ ፊርማ ዝምር ይቅዳል እንዴ! እናልፈልግህም ካለች ምን ልትሆን ነው? እኔ ግን እፈልጋታለሁ። ጌዲ፣ ና ተመለስ። አንተ ጌዲ! እኔ ግን በዚህ ልጅ መሰቃየትማቆመው መቼ ነው ደና፣ አረፍኩ ስል አምጥቶ ይከምረዋል። ምን ነው ፈጣሪ፣ ምን በደልኩ እንደዚህ በልጅ የምትፈትነኝ? ናጥፍቼ በሰላም ነው ምኑ? አስተያየት ምንም የሰላም አይመስልም። ማታ ኪችን ውስጥ ኪችን ውስጥ ደግሞ ምን አደረግሽ? ልትለይ ነው? እስኪ መጀመሪያ የማወራውን ነገር አስጨርሽኝ። ሰምተሽኛል? የማወራውን ምን ነው እንደዚህ ችኩል ቸኩል የሚያረጋሽ? ይቅርታ አርግልኝና ነው በቤት ሰማል ምግባት አልፈልግም። ስራይን ብቻ ነው መስራት የምፈልገው። ካናዱስ ጋር ምን ደብቀቀሽ ተደብቀሽ የሰማሽው ምንድነው? ንገሪ መቺ ጠዋት ጣውትም ሰምተሻል። አራኔ ምንም አልሰማሁም። እሺ ማታ ናርዶስና ሄለን ምን ሲያወሩ ሰማሽ? ንገሪኝ። ሄለን ማነት? ያቺ አመማት ናት። ምን ያመማት ነሽ? ማለቴ እትይናት ምን እንዳለቻት ባላቅም ያምሻል እንዴ እንዴት እንደዚህ ታደርጋ ያለሽ ምናምን ያለቻት እምልልሃለሁ። ከሱ ውጭ ምንም የሰማሁት ነገር የለም። እርግጠኛ ነኝ። የሆነ አስደንጋጭ ነገር ነግራት ቢሆን ነው እንደዚህ ልትል የቻለችው። በእርግጥ ያስደነግጣል አይደል? አሁንስ ቀስ በቀስ አመል እየወጣ ነው መሰለኝ። እኔም ብሎ ሚስጥረኛ አይትዬ ለካፌ እንደሚያፈሳ አልነገርኩሽም። ማለቴ ውስጥ ስራ አለኝ ልሂድ። አልገባኝም ናርዶስ፣ ቆይ ለምንድን ነው ይህን ቅሊቷ ልትሸፍንላት የፈለገችው? እንዴ ምን ሰፈር አለ፣ ሰፈራችን እንዴት ነክ ጊዜ ካለሽ ማውራት እንችላለን? አንተ ግን ደህና ነህ? ያው ደው ልጅ ልጅ ደህና ነኝ። እንግዲህ ስለ ተፈጠረው ነገር በጣም ነው የማዝነው። ስለዚህ አንቺም ስለ ተፈጠረው ነገር በደንብ ታውቂያለሽ ማለት ነው። ምን እንደምልህ አላውቅም። የእውነት ግድ የለም። የሆነ ምን ትይኝ ምን ማታጭ ግን እባክሽ ውስጥ ግቢ። ያናውራስ እባክሽ እንዴነሽ ማሚዬ? ደኖርክ በረከት፣ ሰላም ነው። እንዴነሽ? ምን ነው በሰላም ነው እንደዚህ ያጣደፈሽ ጠራሽኝ? ትንሽ ነገሩ ግራ ቢገባኝ ነው ጌዲ፣ ከመስማቱ በፊት ለአንተ ልንገርህ ብዬ ነው። ምን ነው? ስለ ሄለን የሰማሽው አዲስ ነገር አለ እንዴ? የጠረጠርኩት ነገር አለ። እስቲ የሚጠጣ ነገር ላምጣልህ? ወይስ የሚበላል ስራ አለ? አይ ይቅርብኝ፣ ምንም አላሰኘኝም? ይልቅ ምን እንደ ጠረጠርሽ ንገረኝ እስኪ። ማታ ሄለን እናንተ ቤት እንዳለች በምን ያወኩ ይመስላል? አይገርም እኔም ይህን ጥያቄ አለመጠየቅ በጣም ገርሞኛል። እውነቱን ለማረጋገጥ ስለፈለግኩኝ፣ ብቻ ከዚህ ቤት ሻንጣዋን ይዛ ስትሄድ የሚከታተላት ሰው ቀጥሬ ነበር። ስለዚህ አሁንም የት እንዳለች አውቃለሁ እያልሽ ነው ማሚ? አዎ እንዲከታተላት የቀጠርኩት ሰው ጠዋት ከእናንተ ቤት እንደወጣች እና ከከተማ ራቅ ወዳለ ቦታ ታክሲ ተሳፍራ እንደሄደች ነግሮኛል። እዛም ደርሳ ደላላ ቤት ስታናገር አይቷታል። ደላላውን ለምን ነበር የፈለገችው? ቤት ለመከራየት ለብቻዋ ነው። የሚገርመው እሱ አይደል እስካሁን ፍቅረኛ ተብየውም አልመጣም። የደወለላት ሰውም የለም። በአጋጣሚ ነገሯ ምንም አላምር ስላለኝ ስልኳንና ስልኬን ኮኔክት አድርጌ ነበር። ምንም የተጻፈላት ቴክስትም የለም። በየቀኑ ነው ቼክም አድርገው። እና እስካሁን ከሱ ምንም አይነት ስልክ አልተደወለም እያልሽ ነው ማሚ? ምንም አይነት ስልክ አልተደወለላትም። ቢያንስ እንኳን ኤርፖርት ሲደርስ ነው የተቀበኝ ብሎ ይደውላል አይደለ? ግን ምንም አይነት ስልክ የለም ብቻዋን ያለችው ይሄ በጣም እንግዳ ነገር ነው። የሚገርመው የተከራየችው ቤት በጣም አነስተኛና ለአንድ ሰው ምትበቃ ነበረች። ገበያ ሄዳም አንድ ፍራሽና ለላጤ የሚያስፈልጉ ነገሮችን ብቻ ገዝታ እንደገባች ሰላዩ ነግሮኛል። ቆይ ለምን ይህን ሁሉ ነገር ለማድረግ ፈለገች? እኔ እስካሁን እንደተረዳሁት የሆነ ጸጥ ያለ ቦታ ለብቻው ማረፊ ፈለገች ይመስለኛል። እኮ ይህንን ነገር ማድረግ ለምን አስፈለገ ኮ ነው የኔ ጥያቄ። አላውቅም በረከት፣ ነገሩ ሁሉ እንግዳ ሲሆንብኝ እኮ ነው አንተ እንደውዬ የጠራው ጌዲም ምክንያቷን ሌላ ወንድ እንዳሉና አውቆ ነበር። እሻው ምንድን ነው የምናደርገው? እኔ እኮ በጣም ነው እያስጨነቀኛለሁ ግን ቆይ የሆነ ሰው እንዲጠብቃት አርግሻል። ማለቴ ያው የሚፈጠረው ነገር አይታወቅም ብዬ እኮ ነው። ልጁን በደንብ እንዲከታተላት ነግሬዋለሁ። እንግዳ ነገር ካለም በፍጥነት እንዲደውልልኝ ነግሬዋለሁ። ማሚ ያ ብቻ በቂ አይመስለኝም። የግድ ካለችበት ቦታ ሄደን ማውጣት አለብን። ምክንያቱም ብቻዋ መሆን የፈለገችበት የራሷ ትልቅ ምክንያት ይኖራታል እና ይሄን ነገር ጌዲ ማወቅ አለበት እያልከኝ ነው። አይሻልም። ምክንያቱም ከጌዲ በላይ እኮ እሷን የሚረዳት ሰው አለ ብዬ አላስብም። ናርዲ፣ እየጠበኩች ነው። ምን ልንገር፣ ጌዲ፣ እውነቱ በትክክል አንቺ ገና እንዳላውቃለሁ። እኔ ምንም አላውቅም አልኩ እኮ። ለትንሽ ጊዜ ቢሆንም እኮ አብረን ቆይታን። ናርዲ፣ በወተሽው ነገር ስደብቅኝ በደንብ አውቅብሻለሁ። እና እውነት ነበር ምንም ውጪ ኖር የነበረ ፍቅረኛ አለኝ አለችው። ያው ምናልባት ምናልባት ቆይ ምናልባት ብሎ መልስ ምን ነው እንዴ? እባክህ ጌዲ፣ እኔ ምንም የማውቀው ነገር የለም። በቃ አታስጨንቀኝ እሺ። አምንሻለሁ፣ ግን ዋሽትሽን ከሆነ አብዲ፣ ለእኔ አስበሽ ቢሆን እንኳን ይዋሽሽ መቼ የሚቀላልሽም። አሁን መሄድ ትችያለሽ። ያልከኝ ነው ለብቻ ከከተማ ወጣ ያለ ቦታ እኔ የማዘር ስትነግሪ በጣም ደንግጬ ነበረ። ለማንኛውም አሁን የምታውቂውን ነገር የምትናገሪበት ሳሌ ነው ያለሽው። ልጅቷ አንድ ነገር ከመሆኗ በፊት ቆይ፣ ብቻዋን ለመሆን ለምን ፈለገች? ናርዶስ፣ የዝች ልጅ ህይወት በእጅሽ ናት እያልኩች ነው። እና ራሷ ልታጠፋ ትችላለች እያልከኝ ነው። ለምን ደዚያ አልሽ? ስለዚህ የነገረችሽ ትልቅ ነገር አለ ማለት ነው። ናርዶስ፣ የሌላው ይቅር ለእኔ ትደብቅኛለሽ? እባክህ በረከት ይቅር። ናርዶስ ትነግርኛለሽ፣ አይቀርም። በትክክል ሄለ ምንድን የሆነችው ግን? እኮ ለማንም እንደማልናገር በልጄ የሚሄላት አለሁ። ናርዶስ እኔ ደግሞ እንድትነግሪኝ በልጃችን ስም ጠይቅሻለሁ። ቆይ ይቺ ልጅ አንድ ነገር ብትሆን አይጸጽጥሽም? ሄለ ምንድን ነው የሆነችው? ንገሪኝ ናርዶስ እየጠበቁሽ እኮ ነው ንገርኝ እያልኩሽ እኮ ነው።